መግደል ብቻ አይደለም፣ ነቅስ ማለስም ይሆናል፣ መግደልም ይሆናል። በእርግጥ ልክ እንዲሁ ደግሞ መርሳትም ይሆናል። ታዲያ ስለምንድን ነው የሚያወራው ከተባለ በዚህ ሀዲትም ላይ ሆነ በቁርአኑ ላይ እየተያያዘ ነው። ስለ መርሳት ነው የሚያወራው። አንዷ በትረሳ ሌላኛዋ እንድታስታውሳት ሁለት ሴቶች ይመስክሯል አለ። ስለ መርሳት ነው የሚናገረው። ገብቷል አደለ? መርሳት ታዲያ የሚያስወቅስ ነው ወይ አይደለም? እየተወቀሰች አይደለም በዚህ ነገር ላይ፣ እንዳውም በጣም እየተወደሰችበት ነው። እንዴት ከተባለ አውጣውና እና ብና አንዷ ብትረሳ የሚለውን ነው የሚለው። ጎደሎ ስለሆነች የወንድ ግማሽ እያልኩ ያለሁት እኔ የአንድ ወንድ ምስክርነት በሁለት ሴት ምስክርነት ነው የሚሳ ነው አይነት ነገር ነው። ያ እንዴት ነው የሚታየው ነው የሚለው ምዕራፍ ሁለት ከቁጥር ሁለት መቶ ሰማንያ ሁለት ላይ መስለኝ ዛ ብላ አትቀይር አሳብ ነው። እሱን እየመለስኩ ነው። ስለዚህ አሁን ስለ መርሳት ነው የሚናገረው እያልኩ ነው። አየት አንቀጹን ቀጥታ እንመልከተው። አንዷ ብትረሳ ሌላኛዋ እንድታስታውሳት ብቻና ብቻ ነው። ያ ደግሞ በደንብ እናስተውለዋለን። እንዳሁም በእርሶ የእርሷን የሴት ልጅን ምን ያክል አዛኝ መሆኗን የተገለጸበት የሆነ አንቀጽ ነው። ለምን እንደታውቃላችሁ? ሱራው ነገረኝ፣ ሱረቱል በቀራ የመጨረሻው ገጽ ላይ ሁለተኛ መጨረሻ ላይ ሂድ። መጨረሻ ላይ አይተደኝ ላይ መጨረሻ ወደ ላይ ሂድ፣ ወደ ላይ ሂድ። ወደ ላይ አይተደኝ። አሁን እሱ ጋር ተመልከት። ከሴ ከወንድ ከሴቶቻቸው ሁለት አስመስክሩ ካለ በኋላ አንዷ ብትረሳ ሌላኛውን እንድታስታውሳው ሁለትም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዳቸው የሆኑ አንድ ወንድ አንደኛዋ ስትረሳ አንደኛ አንደኛይቷ ሌላኛዋ እንድታስታውሳት በደንብ አስተውሉ። አንደኛዋ ስትረሳ አሁን አሉ። ታያቸው አይደል? ለምን ሁለት ሴት ይሁን የተባለበት ምክንያት ስለ መርሳት ነው የሚናገረው። መርሳት ደግሞ የሁሉም ሰው ባህሪ ነው አይደል? መርሳት የሚያስወቅስ ከሆነ የወቀሳ አይደለም ሲጀምር። አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ዘንድ ሁለት ሴቶች ይመስክሯል። ያው ሁለት ሴት ይመስክሩ የተባለበት ምክንያት የአእምሮ ጎደሎ ስለሆነች ሳይሆን ወይም ደግሞ ሴት ልጅ የወንድ ግማሽ ስለሆነች ሳይሆን አንዷ ብትረሳ ሌላኛዋ እንድታስታውስ ውስ ያአታለኩ ምን ትላለህ? ሴቶች ግን ደካማ ናቸው እንደ ክርስትና ደካማ ፍጥረት ተብለዋል። ደካማ ፍጥረት እድሜ አየህ። ሴቶች ደካማ ፍጥረት ናቸው። የሚኖር አውጣለት ማየት ትፈልጋለህ ን የክርስትና ወይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራቸው ኑሮ ይላል። ማስተዋል የሚለው የአእምሮ ስራ ነው አይደለም። እንደውም የአእምሮ ደካማ መሆኗን በደንብ አድርጎ ቁልጭ አድርጎ የሚያሳይ ነው። ደካማ ፍጥረቶች ብሎ ገልጻቸዋል ሴቶችን ክርስትና ሚስጥር መያዝም አይችሉም ይላቸዋል። ሚስጥራቸውን አትንገሯቸው ምና የሚል ነገርም አለ። ሴት ልጅ ሴቶች ለወንዶች ተፈጥረዋል እንጂ ወንዶች ለሴቶች አልተፈጠሩም። እንደ ክርስትና አሳየው። ወደ ላይ ከፍ ብለህ እዛው ላይ ሴት ልጅ ስለ ወንድ ተፈጠረች እንጂ ግን ወንድ ልጅ ስለ ሴት አልተፈጠረም። ለወንዶች መጠቀሚያ ተብሎ ነው የተፈጠሩት። እንዲህ አይነት ነገር እናሳያቸው የሚሻለው። ወይነት ስለበለቆታዊ ትምህርቶች እንማማር ስለ እውነተኛው አምላክና ስለ እውነተኛው ሃይማኖት እንማመራ አይሻልም? መስሉ ለታቸው ስለ ሴቶች ምናምን ስትነቁ ጊዜ ከዚ የበለጠ ነው ያለው። ከእናንተ ጋር ምን ይሻል? ቅዱሳን ጸጋ ይበዛላችሁ፣ በጸጋ የምትኖሩ ከላሴዎች ገብታ ስትወቁ እኛም ደግጠናለ። እሺ አብዱልከሪም እዚጋ የምትጨምረ አለ። ሰላም ካላቸው ጨምሩላቸው፣ ወይም ሌላ ጥያቄ ካለ ወደ ሌላ ጥያቄ ብትሄድ የተሻለ ይመስለኛል። ያ ችላ በለትና ለውሃ ማፍሰሻ አታብጅለት። ለሴትም የልብን ሚስጥር አታውጣ። ለሴት የልብን ሚስጥር አታውጣ አላት ይላል። ታወራለች፣ ታወራለች። ወሬ መያዝ አትችልም ነው የሚላቸው። አትቆጣጠርም። ራሱ ራሱን መቆጣጠር ችል። ታወራለች፣ አትንገራቸው። እንገራ ሚስጥር

አንድ ሰው እስልምና ሲቀበል ከአላህ ዘንድ ምን ያገኛል ወደ ሚለው እንምጣ። የመጀመሪያው ምንድን ነው? ዋለፋአምላክላ ወደ እርሱ የተመለሰ ባሪያውን ከኃጢአት ንጹሕ አድርጎ ይቀበለዋል። ሁሉ ለዚነ ከፈሩ እየንተው የክፈር ለሁም ማቆት ሰለፍ ይላል። ሙሐመድ ሆይ ለእነዚያ ላይ ካዱት እንዲህ ብለህ ንገራቸው፣ ካሉበት ክህደት ቢቆጠቡና ወደ ቢመለሱ ያለፈ ስህተታቸውን ሁሉ ምንላቸዋለሁኝ ይላል።

ለመማር ከተገቢ ያለው ወንድምህ ያስተምርሃል። እንሻ አላህ ቀላል ነው፣ እሱን ትማራለ። ስምህ ማን ነበር? ስሙ ማን ነበር? ይሰማል። ሜሙት ላይ ዩሱፍ ክፈትለት። እሺ ስሙ ነበር ሚወት ላይ ነው። አንሱለት እና ይናገር። ብሩክ ብሩክ ነበር። ከዚህ በኋላ ሞሀመድ ስለ ወደ አደራረግ አስተምረው ሱናትን ከአንተ ጋር

ለነዚ አቅርበዋን እና ያን እንዴት እያደረጋቸው አድርሶላቸው ለሁሉም እንድደርስ አድርጉላቸው እና ውይይቱን ከተቀበሉ ማለት ነው። ጃቢር ላክ። እሺ ጥያቄ ያለው ካለ መግባት ይችላል። ከሌለ የሆነ ርእሳምሱ ና አው ባረከላሁ ፊኩም።